ሀገርን በተሻለ ምዕራፍ ካደላደሉ ሁነቶች ውስጥ የዲፕሎማሲው ተግባር ግንባር ቀደሙን እንደሚይዝ ይነገራል። እንደ ዋቻሞ ዩኒቨርሲቲ የዱራሜ ካምፓስ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ አቶ ሀብታይል ገለጻም ያለፉት ጊዜያት ይህን በጉል የተንጸባረቀባቸው መሆኑን አንስተዋል። ባለፉትም መንግስታት ኢትዮጵያ ያላት አቋም ዊን ዊን ነው። እኔ ብቻ ሊጠቀም የሚል አቋም የላትም ኢትዮጵያ በጋራ ተጠቀምነት ላይ ሰጥቶ በመቀበል መሪ ላይ ነው ኢትዮጵያ የሚታምነው እና አሁን ይሄ ተጠናክሮ ነው የቀጠለው። ከአውሮፓ ህብረት ጋር ያላትን ወዳጅነት፣ ከአሜሪካ ጋር ያላትን ወዳጅነት እየቀጠለች ሌሎች ተጨማሪ ደግሞ ለሀገር ጥቅም ሊያስገኙ የሚችሉ ሌሎች ኦርጋኒዜሽንስ ማለት ተቋማትን በአባልነት መሳተፈዋ ወይም አባል ሆና መቅረቧ ለኢትዮጵያ ህዝብ ለኢትዮጵያ ትልቅ ምርታ ሊፈጠር የሚችል ነው። ይህ የዲፕሎማሲ ተግባር ከወለዳቸውና በተሻለ እንቅስቃሴ ላይ ካስቀመጣቸው እውነቶች ውስጥ አንዱ የኢትዮጵያ የባህር በር የማግኘት ጥያቄ ነው። ይህም በታሪክ እውነት የታጣውን የህልውና ጥያቄ እየሆነ የመጣውን የባህር በር ጉዳይ ተገቢነትን ያሳየ መሆኑን በዋቻሞ ዩኒቨርሲቲ የዱራሜ ካምፓስ የኢሳም መምህር እና ተመራማሪው አቶ አለምና አብርሃም ገልጸዋል። ኢትዮጵያ ሀገራችን ከ30 አመታት በፊት የሁለት ወደቦች ተጠቃሚ ሀገር ነበረች። ያው በታሪክ አጋጣሚ ይህን ባህር በማጣታችን ያው በርካታ ኢኮኖሚካሊ ሉዝ ያደረግናቸው ነገሮች አሉ። ስለዚህ አሁን ላይ ያለን የኢትዮጵያ ኢኮኖሚና አሁን ያለው የኢትዮጵያ የህዝብ ቁጥር ኢትዮጵያን የባህር በር የመጠየቅ ጥያቄዋን እንድታነሳ አድርጓታል። እና አሁን ላይ ኢትዮጵያ የባህር በር አሁን በመንግስት የተጀመሩ ስራዎች አሉ። እነዚህ ደግሞ የባህር በር ጥያቄ ተገቢነት የባህር በር ያስፈልጋታል። አንድ መቶ ሰላሳ ሚሊዮን ህዝብ በላይ ያላት ሀገር የባህር በር የመጠየቅ እንትኗ ትህ ተገቢ ነው። እንደ ፖለቲካ ሳይንስ መምህሩና ተመራማሪው አቶ ሀብተ ኃይሌ ገለጻ በባህር በር ጥያቄ ዙሪያ የሚተገበሩ እውነቶች ተገቢነትን ያዘሉና ተጠናክረው መቀጠል ያለባቸው መሆኑንም በማንሳት ባህር በር ላይ የሚሰራው ነገር ለኢትዮጵያ ተጠቃሚነት እኔ ልክ ልክ እንደ ህዳሴ ግድብ የማይደፈር ስራ ነው እየተደፈረ ያለው ለሰላሳ አመታት ኢትዮጵያ የሩቅ ተመልካች ሆና የኖረችበት ታሪክ ነው አሁን እየተቀየረ ያለው ስለዚህ የባህር በር አድቫንቴጅ ብዙ ነው አሁን እዛ ጋር ያለው ከውጭ ምንዛሬ ጋር ያለው ነገር በትራንዛክሽን ላይ ያለው ነገር ወደ ፊግር ቢቀየር እንትኑ ቀላል አይደለም ስለዚህ ተጠቃሚነቱ ላይ ምንም ጥያቄ የሚፈጠር ነገር አይደለም። ከዚህ በለ መሰራት አለበት። ኢትዮጵያ እያደረገች ያለችው የባህር በር ጥያቄ በዓለም አቀፍ ሕግም ተቀባይነት ያለው መሆኑን ያነሱት ምሁራኑ ይህ ካለው ፋይዳ አንጻር ሁሉም የበኩሉ ሚና መጫወት እንዳለበት ተናግረዋል። የባህር በር ጉዳይ በነገራችን ላይ ኢንተርናሽናልም የዓለም አቀፍ ሕጎችን ይደግፋለሁ ምክንያቱም አንድ ሀገር መጠቀም እየቻለች አቅሞ እያላት ዝብዙ ብዙ ህዝብ ይዛ ታጥራ ተገድበ እንድትኖር የሚከለክል ያለም አቀፍ ይገለል ተከትሎ መንግስት እየወሰደ ያለው ነገር ይበል የሚያሳይ ነው። እሱ ላይ አሁንም ቢሆን ተጠናክሮ መቀጠል አለበት። ለዛሬ አይደለም ይሄ ነገር፣ በነገራችን ላይ የዛሬንም ችግር የሚፈታ ነው። ለብዙ አመታት የኢትዮጵያን ችግር የሚፈታ ነው። ለነገ ትውልድ ተብሎ የተሰራ ያለ ነገር ስለሆነ በዚህ ላይ የሚሰራው ነገር በጣም ይበል የሚያሰኝ፣ እኛም እንደ ምሁራን በጥናት የተደገፈ ስራዎችን መሰራት አለብን። የባህር በር ባለመኖሩ ምክንያት ብዙ ያጣናቸው ነገሮች አሉ። ለምሳሌ ወደ ኢትዮጵያ ኢምፖርት የሚደረጉ የትኛውም ከውጭ የሚገቡ እቃዎች ላይ የምንከፍለው አሁን ላይ የምንጠቀመው የጅቡቲ ወደብ የምንከፍለው ከፍተኛ በሚሊዮን ዶላር የሚከፈለው ዋጋ ለሀገር ውስጥ ሌሎች መሰረተ ልማቶች ማዋል የምንችልበትን ገንዘብ ለወደብ እየከፈልን እንዳለን ይህን በደንብ መገንዘብ ይቻላል። ለመንግስት ብቻ የሚተው ነገር አይደለም ብዬ ነው ማምነው።